ለመጨረሻ ጊዜ ልሰናበታት ያላትንም አቋሟን ከቀየረችና መቀየሯን ለማወቅ ለመጨረሻ ጊዜ ልሰናበታት እያለ ይገኛል። እንግዲህ የሩታን ሰላምታና አኳዋን ስታዩ እንደ መጀመሪያው ጊዜ አይደለም። አሁን ላይ ፊት እየሰጠችው ትገኛለች። መጀመሪያ አካባቢ ፊት ተነፍከው ነበረ፣ ተገለምጠው ነበረ። አሁን ላይ ግን ኖርማል ያደረገችው እሱ ጋር ስትደርስ እንግዲህ ጥላቸው የሌለው ፊት ነው የምታሳየው። እና እንደ መጀመሪያው ጊዜ አይደለም። መጀመሪያ ሲጣሉ አካባቢ በጣም ነበር ስገላምጠው የነበረው፣ ፊቷም ጥሩ አልነበረም። እሱም ሰላም የምትልበት መንገድ በጣም ጥላቻ የተሞላው ነበር። አሁን ላይ ግን ሙሉ በሙሉ ተቀይሯል ማለት እንችላለን። እንግዲህ ብዙ ፕሬዥሮች አሉ። ይገባናል ላይ ግን ያለውን ነገር እስኪ ሀሳብና አስተያየት እንስጥበት። ባለው ነገር ኮመንት እናርግበት። እዚህ ቻናል አዲስ የሆናችሁም ቪዲዮውን ላይክ በማድረግ ጀምሩ። አብራችሁም ሆኖ እስቲ ያለውን ነገር እንመለከት። ፈቃደኛ ከሆን አሁንም በድጋሚ ልጠይቅሽና እስክትወልድ ድረስ አብሬሽ እንደሆን ይቀይልኝ ከቻል። ሌላ ሁለተኛ ደግሞ የምጠይቅሽ ነገር ምንድነው፣ አይ ቲንክ አንድ ሳምንት ነው ይመስለኛል ቀጠሮ የቀረው ማለት ነው የፍርድ ቤቱ። ያንን ቀን ወይ አረቂ ወይም ደግሞ እስከ መጨረሻው ሰርግ ነው። አሁን ላይ ቤተሰቦች የአብርሽ ባህሪ ትንሽ ግራ የገባን ነው የሚመስለው ምክንያቱም በአንድ በኩል ከኤርሜላ ጋር ያለውን ነገር እያጠናከረ ይገኛል እንግዲህ ከኤርሜላ ጋር የሚያደርጉት ነገር ኦቬስ ግልጽ ነው ያው አሻሻይ ገዳሚ ነው እዚህ ጋር ደግሞ ከሩታ ጋር መመለስም ይፈልጋል በአንድ በኩል እና ምንድን ነው ሁለት ዛፍ ላይ የተንጠለጠለ ሰው ነው የሆነብን ይሄ ነገር ትክክል አይደለም ይሄ ነገር ትክክል አይደለም አንዱ መርጦ መቀመጥ አለበት ሰርዩ ብዬ ላስጨንቀሽ አልችልም ግን ደግሞ ቢያንስ ከወለድሽ በኋላ ይሁን ሁሉም ነገር ኛ ከሆን አሁንም አብሬሽ ለመሆን እኔ ዝግጁ ነኝ። እስክትወል ድረስ ከጎንሽ ነው። የቀረኝ ትንሽ ጊዜ ስለሆነ ምንም ማተር ብትኖርም ባትኖርም ምንም አይነት ትርፍ የለውም ማለችው። እንግዲህ ምንም አይነት ጥቅም የለም ዋጋ የለም በእኔ ህይወት ውስጥ እያለችው ነው። ይሄ ደግሞ ትክክለኛ ንግግር ይመስለኛል፣ እውነትም ነው። ምክንያቱም እስካሁን ድረስ የእሷን መከራና ጭንቀት ሊካፈላት አልቻለም። እንደ አንድ ባል ኃላፊነትን እንደሚሰማው ባል በዚህ በእርግዝናዋ ጊዜ ያሉትን መከራዎችና ጭንቀቷን አብሮ ሊካፈላት አልቻለም ማለት ነው ሪስፖንሲቢሊቲውን ሊወጣ አልቻለም ማለት ነው እንደ አንድ ባል። እንግዲህ ሴቶች በይበልጥ ትረዱታላችሁ ብዬ አስባለሁ። ይሄ የእርግዝና ታይም የባሎችን ድጋፍ የሚጠይቅ ታይም ነው። እንደ ማንኛውም ታይም አደለም። ምክንያቱም ሌላ ጊዜ ብቻዋን ልትሆን ትችላለች። ነገር ግን በእርግዝናዋ ጊዜ ባሏ ቢደግፋት መኖር የተሻለ ነበረ። ነገር ግን ይህን ኃላፊነቱን ሊወጣ አልቻለም ማለት ነው። መሄዱን እንሄዳለን ግን ደግሞ የሀሳብ ለውጥ ካለሽ አሁንም፣ ቢሆን እኛ ምንም አይነት የሚቀይረው ሀሳብ የለኝም። በፊትም ረጅም አስቤበት የወሰንኩት ውሳኔ ላይ ነው የጸናሁት። አሁንም እንደዛው ከዚህ ከዚ ወደዚህ ወደዛ የምልበት ምንም አይነት ምክንያት አይኖርም። እና ፍላጎትሽ ምንድን ነው? አትቀይሪውም? እሱ እሱ አስቤበታለሁ አስቤበታለሁ። ያው ግን ስልሳ ፐርሰንት ወደ አለመቀየሩ የቀየሩ ነው ማደለው ስልሳ ፐርሰንት ግን ላስብበት እና አሳውቅሃለሁ አርባ ፐርሰንት ራሱ ቤተሰቦች እንትን አለው። በቃ ዋጋ አለው። አርባ ፐርሰንት ብዙ ነው። ባይዘ ወይ እንግዲህ አርባ ፐርሰንቱን አስብበታለሁ ቁጭ ብዬ እንግዲህ ልንታረቅም ላንታረቅም እንችላለን እያለች ነው። ይሄ እንግዲህ አንድ ተስፋ ነው፣ በአንድ በኩል። ምክንያቱም ልጁ አሁንም እድሉን መጠቀም አለበት። እድሉን ፕሩፍ ማድረግ አለበት። በቃ ለሷ ያለውን ፍቅርና እንዲሁም በባህሪና እንዲሁም እንዲሁ በቃ በውሳኔ በምናምን ከጓደኞቹ ጋር ያለውን ሪሌሽን ፕሩፍ ማድረግ አለበት። በቃ መለወጡን ማሳየት አለበት። አሁን ይሄ እድል ነው በአንድ በኩል። በቃ አርባ ፐርሰንቱን አስባለሁ ካለችው ምን ይፈልጋል ይሄ ልጅ? ከሱ የሚጠበቀው በቃ ፕሩፍ ማድረግ ነው፣ ያለውን ነገር ተፍ ተፍ ብሎ ፕሩፍ ማድረግ ነው በቃ ወንድሽ በኋላ ይደርሳል ሁሉም ነገር ማለት ነው። አሁን ግን የተቀጠርነውን ገጠሩ እንገጠሩ አስቀይር ነው። እስቲ አስብበታለሁ። እስክትወልጭ ብቻ እኛ እንሄዳለን። ቢያንስ እሱ ብቻ አብሮሽ ሁን የሚያስፈልግሽ ነገር አጠገብሽ እያደረገልሽ አብሮሽ ቢሆን ይስለኛል። እስከ ዛሬ ድረስ ከይቀርታ ጋር አብሮኝ ያልነበረ ማለት ዛሬ ምን ተገኘና ነው አብሮ ሊሆን የሚችለው ሰው በሚያስፈልገኝ ሰዓት ከጎኔ ካልነበረ አሁን ሰው ሲኖረኝ ተጨማሪ መሆኑ ምንም አድቫንቴጅ የለው ለኔ። እንግዲህ የእሱ ሐሳብ በአንድ በኩል ትክክል ነው። አሁን ፋሚሊ ጋ ነኝ። መጀመሪያ ከፋሚሊ ውጭ እያለው ያላገዘኝ ሰው አሁን ደግሞ ፋሚሊ ጋር ስመጣ ቢያግዘኝ ባያግዘኝ ለውጥ አያመጣም። ለእሱ ድካም ነው የሚሆነው። ነው ትክክል ነች። ምክንያቱም እስካሁን የት ነበረ ነው አሁን እሷ ረዳት በምታገኝበት ሰዓት ላይ መጥቶ ላግዝሽ ማለት በአንድ በኩልም የሆነ ያስተዛዝባልና፣ ቻንስ ብሰጠው ደስ ይለናል። በዚህ መልኩ በገገማው ሳይሆን ያሉትን ነገሮች ቀይሮና ፕሩፍ አድርጎ ቢመጣ ጥሩ ነው። በቃ ከሄርሜላ ጋ ያለውን ነገር ሙሉ በሙሉ አቁሞ ነገሮችን ለማስተካከል ቢሞክር ይሻለዋል። በቃ ቢያቋርጥ ይሻለዋል፣ ከሄርሜላ ያለውን ነገር። ሄርሜላ ጫፍ ነች። ብዙ ነገር እየደረሰኝ ነው። ቤተሰቦች በቅርቡ ማሳወቃችሁ ይሆናል በጣም መጥፎ መጥፎ ነገር እየላከች ነው ለሩታ። ጫፍ ላይ ነች፣ ልጁን ልታስረው በቃ፣ መጨረሻ ወደ መጨረሻ ሆነች። እና አብርሃም ፓውል ውስጥ ሊገባ ይችላል። በጣም መጥፎ ነገር ውስጥ ሊገባ ይችላል። ከሩታ ጋር ያለውን ነገር ማለት ነው። ቤተሰቦች እስኪ ያለውን ነገር ግን የማሳውቃችሁ ይሆናል። የምጠብቀው ነገር ስላለ ነው። እና ታዲያ እንደ ማንኛውም ሰው ስትወልጂ መጥቼ እንጠይቅሽ ንፈልግ ስወልድ ያው ልጁን የማየት ግዴታ ስላለብ መተታ ያለን ከዛም ለልጅ የሚያስፈልገውን ነገር ከማረክ አለበት አረጋለ እሱም ግዴት ነው ማለት ነው ይህን ነገር መድገሙ ተገቢ አይደለም ችግር የለውም ግን ሁሉም ነገር በእጆች እንደሆኑ ግን ማወቅ አለብሽ ሁሉም ነገር በአንቺ እጅ ነው ያለው ለመስተካከልም ለመበላሸትም ምንም ለማድረግም ዋይዘው ቤተሰቦች በሩታ እጅ አይደለም ያለው ነገሩ ነገሩ ያለው በአብርሃም እጅ ነው አብርሃም ነገሮችን እያስተካከለ አይደለም አብርሃም አሁን ላይ ምንም ነገር ሳያስተካክል በባዶ ነው እየለመነ እየተማጸነ ያለው ማለት ነው። በባህሪም አልተስተካከልም ያለውንም ግንኙነት ከጓደኞቹም ጋር ከሄድሜላም ጋር አላስተካከለም። አሁንም አብርሃም እፃን ነው ማለት ይቻላል እንጂ ይሄ ልጅ መስተካከሉን ቢያሳያትና ግልጽ አድርጎ ፕሮፍ ቢያደርግላት ሩታ ሀሳቧን ትቀይራለች መቶ በመቶ ማለት ነው። ይሄ በእርግጠኝነት ነው የምነግራችሁ ምክንያቱም ሩታ ጋር አለ ስሜት አሁንም ድረስ ግን እሷ ምንድነው እየጠላች ያለችው የእሱን ባህሪ ባህሪና የሚያደርጋቸው ነገሮች የሕፃን ስለሆኑባት ነው። በቃ ይሄ ደግሞ ለትዳሯ አይሆንም፣ በቃ አይመጥንም። በሽታ ነው፣ በሽታ ከሆነ ደግሞ በቃ አንድ ጣታችሁን ቆርጣችሁ መጣል ነው። በቃ አንቺ ረጋ ያልሽ ሰውነሽ ነገሮችን ታስታውያለሽ። እኛን ምን ቸኩለው? ብዙ ጊዜ ቸኩለናል፣ ግን ደግሞ አሁን እንደማስበው ከሆነ ምን እንደሆነ ታውቂያለሽ? እንኳን እሱ ባልሽ እኛ ራሱ እንደ ሌላ ሰው መተን አይደለም አንቺን መጠየቅ ያለብን። ከማንም በላይ እሱ ያስፈልግሻል። ስትወልጂ አጠገብሽ መሆን አለበት። እንኳን እሱ እኛ ራሱ አጠገብሽ መሆን አለበት። አቤላ እንግዲህ ሄርሜላ ደሞዝ ቆርጣበታለች መሰለኝ መስለኝ እንግዲህ ቀዝቀዝ ብሎ ነው የመጣው። በአሁኑ እየለመነ ይገኛል። ነገር ግን አሁንም እኛ አብርሽ ላይ ቅሬታ ያለን ሁለ ጊዜ በቃ ሰው አስከትሎ ነው የሚመጣው። እኔ ለብቻዋ ለምን እንደማያወራት ነው ግራ የሚያገባውና በራሱ አይተማመንም ወይ? ብቻውን ሄዶ ለምን አያወራትም? ግዴታ ጓደኞቹ መኖር አለባቸው ከጎን? ሁልጊዜ ሰው አስከትሎ መሄድ ምንድን ነው ፋይዳው? ራሱ አንደበት አለው፣ ዱዳ አይደለም። ለምንድነው እራሱ አስረድቶ በቃ ራሱ እንትንም አይሉ ብቻውን ሄዶ እኮ ሲነጋገር እራሷ እሷ በቃ ኦፕን ልትሆን ትችላለች። በቃ አንዴ ወይ በሰው አስጠርቶ እምቢም ካለችው ከዛ በኋላ ብቻውን ቢያነጋግራት የተሻለ ነው። እና ያው እንኳን ደስ አለ በነገር ነው አላልኩክም የወንድ ልጅ ነው። አባት ነህ። ያው በቀደምም አይተሃል። አንተም የምፈልገው ወንድ ልጅ ነበረ። በዚህ እንኳን ደስ አለ። እኔ ደግሞ ሴት ነበር የምፈልገው የመጀመሪያ እንጂ ብትሆን፣ ሴት ብትሆን አ ሴት ልጅ በጣም ደስ ስለምትለኝ ማለት ነው። እና ግን ደግሞ ወንድ ልጅ ለእናቱ መከታ ነው ይባል የለን እና፣ ሶ ፈጣሪ አስቦልኝ ነው መሰለኝ ወንድ ልጅ ሰጥቶኛል። በጣም ደስተኛ ነኝ። በዚህም ስለምናገር እኔ አንተን ላለመረዳት የሞከርኩበት ጊዜ የለም በጣም ልረዳሁ እና ብዙ ጊዜ ልታገስ ወይም ደግሞ ላዳመጥ ምክሬ ነው። በጣም በብዙ መንገድ የራሴን ነገሮች ትቼ አንተን ለማዳመጥ የሞከርኩባቸው ጊዜቶች በጣም ብዙና ረጅም ናቸው እና አንተን ላለመረዳት ፈልጌ ሳይሆን አንተ አልያዝ ስላልከኝ ነው። እንደዚህ አይነት ሰው የሆንኩት። ጥሩ ወርድ ነው እዚህ ጋ የተጠቀመችው ማለት ነው። ምንድን ነው ያለችው? አንተ አልያ ስላልከኝ ነው። በቃ እንደዚህ አይነት ውሳኔዎች ላይ ልደርስ የቻልኩት አልያዝ አልከኝ። ምክንያቱም ልጁ የሚያደርገው ነገር መሀል ላይ ነው። አሁን ላይ እየተጫወተ ያለው በቃ እንደነገርኳችሁ ከኤድሜላም ጋር ይፈልጋል ከሩታም ጋር ደግሞ መፋታቱን አይፈልገውም ማለት ነው እና የሆነ ባካፕ ይዛችሁ፣ ሁለተኛ ፕላን ይዛችሁ የመንቀሳቀስ ያክል ነው ማለት ነው። ትዳር ላይ ደግሞ እንደዚህ አይነት ነገር አይሰራም። ምክንያቱም እናንተ አንድ ሰው ጨምራችሁ ማለት በቃ ውሽማ ያዛችሁ እንደማለት ነው እንጂ ህጋዊ ትዳር በያዛችሁበት ላይ ሌላ ሴት እንደዚህ መያዝና ደግሞ በዚህ ጋርም ትዳራችሁን እፈልገዋለሁ ማለት ትክክል አይደለም። ይሄ ውሽማነት ነው፣ ይሄ ብልግና ነው፣ በቃ ይሄ ዝሙት ነው። አሁን ያወራናቸው ነገሮች በሙሉ ጊዜ ሰጥተሽ አስቢበት። የተቀየረ ሀሳብ ካለ ደውይልኝ፣ እመጣለሁ ማለት ከዚህ በፊት ብዙ ነገሮች አሳልፈናል መጥፎ የሚሆኑ ጥሩም ነገሮች አብረን አሳልፈናል እና ደግሞ እኔም ስሜታዊ ሆኜ አንቺም ስሜታዊ ሆነሽ ብዙ ነገር ተላልፈናል እና ለሱ እኔ በጣም ይቅርታ ማለት ትፈልጋለሁ። ስሜታዊ ጊዜ ስሜታዊ ሆኜ አንቺን ማይሆኑ ነገሮች ብያለው እና ይቅርታ እንድታደረግልኝ ፈልጋለሁ። አቤል እዚህ ጋ የሰራው ነገር ጥሩ ነገር ነው። አፕሪሼት መደረግ አለበት። ይቅርታ መጠየቁ በጣም ትልቅነት ነው። ትልቅነት ነው የሚያሳየው በተለይ ደግሞ ከሴራ ጸርቶ ሩታን ወደ መደገፍ ቢገባ የተሻለ ነው። አሁን ላይ ያው ሄርሜላ ደሞዝ ቆርጣበት ነው የሚሆነው፣ ይገባናል። ነገር ግን እውነተኛ ለውጥ ካደረገ ሩታን ወደ መደገፍና የሁለቱም ትዳር ደግሞ ወደ ማጣመሩ ቢሄድ አሪፍ ነው። ከሄርሜላ ጋር ያለውን ግንኙነትም በተለይ አብርሽን አቁም ቢለው ይሻላል። አብርሽ በራሱ ስለማይነዳ ቢመክረው የተሻለ ነው። በቃ በደንብ አድርጎ ቢመክረው ከእሱ ሀሳብ ስለማይወጣ እንደዛ አድርጎ አብርሽን ለመምራት ቢሞክር ጥሩ ነው። የምንነው ያን ጊዜ በደንብ አፕሪሼት እናደርገዋለን። ያው አሁን ግን ማስመሰልም ሊሆን ይችላል፣ እውነተኛ መሆኑን አናውቅም። ሞር ማየት አለብን። ፕሮፍ ያስፈልጋል ማለት ነው። አሁን ላይ ግን ሩታን በተለይ ባለፈው ባደረገው ነገር ይቅርታ መጠየቁ ትልቅነት ነው። በቃ በምታስፈልገ ሰዓት ትኖራላችሁ፣ በምታስፈልጋችሁ ሰዓት ደግሞ ይኖራለ። ይሄ ነው ማንኛውም ቤተሰቦች ያው እንግዲህ ውሳኔውን በከፊል አልተስማማችም፣ በከፊል ደግሞ ላስብበት ብለዋለች። እንግዲህ በቀጣይ የሚከሰተውን ሆነ እናያለን ማለት ነው። በሄርሜላ በኩል ግን አደገኛ ነገር እየተደረገ ይገኛል። እሱም በቅርቡ የማሳውታችሁ ይሆናል። ለዛሬ ግን ሰላም ሁሉልኝ ደህና ነው።